ሰላም ሰላም ውድ ጓደኞቼ የዓለም ዩቱብ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። ጓደኞቼ በላይክ ጀምሩት፣ ይሄን ቪዲዮ ማለት ነው። ዛሬ ምርጥ ዶናት ሰርቻለሁ። እንደምታዩት በኖቴላ ነው የሰራሁት። አሰራሩን እስከ መጨረሻ ድረስ እነግራችኋለሁኝ። እናንተ ግን ላይክ፣ ሰብስክራይብ በማድረግ ጀምሩት ማለት ነው። ሴትዮ የስላለች ነው ሪከርድ ያደረኩት መጀመሪያ ማለት ድምፅ እንትን እያልኩ ነበር፣ በመሀል የእሷ ድምፅ ሲኖር እንደገና ሬከርድ እያረኩ ነው ማለት ነው። ውድ ጓደኞቼ በጣም ነው የሚያምረው እላችኋለሁኝ። አሁን አሰራሩን እነግራችኋለሁኝ። በጣም የሚጣፍጥ ሀገር ስትገቡ ደግሞ ኮፊ ቤት ብትከፍቱ የሚጠቅማችሁ ነገር ነው ይዤላቸው የመጣሁት እውነት ለመናገር እኔ ለይቶ ብዬ ሳይሆን አገር ስገባ እሰራለሁ የራሴን ስራ ብዬ ነው ብዙ ጊዜ የምሰራው ቪዲዮ ማለት ነው። እና አሁን ይሄንን ከመጀመሪያ እሷ ስለመጣችብኝ ቪዲዮ አቋርጬ ያለውን እነግራችኋለሁ እንዴት እንዳቦካሁት ማለት ነው። እንደምታዩት አሁን ኩፍ ብሎ፣ ኩፍ ካለ በኋላ ነው እያሳየኋችሁ ያለሁት። ይሄንን አሁን ሶስት አራት ኩባያ ዱቄት ነው የተጠቀምኩት። ዱቄት እናንተ እየፈለጋችሁትን ያክል መጠቀም ትችላላችሁ። ግን የዳቦ እርሾ፣ ጨው፣ ወተት፣ ሱካር፣ ዘይት የእሱም መጠን ብቻ ነው እንጂ የፈለጋችሁትን ነገር እናንተ መጠቀም ትችላላችሁ ማለት ነው። የፈለጋችሁትን ያክል እዚህ ጋ የተጠቀምኩት አራት ኩባያ ዱቄት ሶስት ማንኪያ ሱካር ሶስት ማንኪያ የወተት ፓውደር ነው የተጠቀምኩት ጨው ግማሽ ማንኪያ ጨው ተጠቅሚያለሁኝ። አንድ ማንኪያ በትልቁ የዳቦ ርሾ የተጠቀምኩት፣ አንድ አራተኛ አንድ አራተኛ ኩባያ ዘይት ነው የተጠቀምኩት ማለት ነው። ይኸውላችሁ እንደምታዩት ማለት ነው እና ሁሉንም ነገር ሁሉ አንድ እንቁላል ተጠቅሚያለሁኝ። ሁሉንም ከዱቄቱ ላይ ቀላቅዬ ነው፣ ውሃ ከመጨመሪ በፊት ከዱቄቱ ላይ እቀላቅላለሁ፣ አዋህዳለሁ ማለት ነው ካዋህርኩኝ በኋላ ሞቅ ባለ ውሃ ነው። ያው ታውቃላችሁ ሀገራችን፣ ዳቦ ሲቦካ ሞቅ ባለ ውሃ ነው። እኔም ሞቅ ባለ ውሃ ነው እየተጠቀምኩት እና እንትን ያልኩት ማለት ነው እያቦካሁት። ከዛም በኋላ መጨረሻ ላይ ዱቄቱ በውሃ ካዋህርኩኝ በኋላ ዘይቱን መጨረሻ ላይ ዘይቱን ጨምሬ በደንብ አሻለሁ ማለት ነው። እና እንደዛ አድርጌ ነው ያቦካሁት እንደምታዩት ከሰላሳ እስከ አንድ ሰዓት ድረስ ማቆየት ትችላላችሁ። ስትፈልጉ አስር ደቂቃ፣ ስትፈልጉ ሀያ ደቂቃ አቆይታችሁ እንትን ማለት መስራት ትችላላችሁ። እኔ ስራ ካለኝ ይቆያል፣ ስራ ከሌለኝ ደግሞ ወዲያው እሰራለሁ ማለት ነው። ሀያ ደቂቃ፣ ሰላሳ ደቂቃ አቆይቼ ያላችሁ ካሜራ እንግዲህ ከላይ ስለሰቀልኩ ነው ስለሰቀልኩ ነው ትንሽ ርቀቱ እንደገና ደግሞ ማብራት ማብራትም የለም። ይህ ስልኬን ነው የምጠቀመው እኔ ግን ያው እንግዲህ እየነገርኳችሁ እኔ ነው ይገባችኋል፣ ብዬ ተስፋ አደርጋለሁ። ውድ ጓደኞች ወወዳችሁ ፈቅዳችሁ ቪዲዮ ስለምታዩ ከልብ አመሰግናለሁ እና አበረታቱኝ ይላችኋለሁ። እኔ የምጠቀመው እንግዲህ ላችሁ በውሃ ብርጭቆ ነው። የዶናት መስሪያ ቅርጽ ማውጫ አለኝ። የዶናቱ ግን እኔ ውስጡን ወቴላ ስለማድረግ ይህቺኛዋን ኩባያዋን ነው የተጠቀምኩት። እንደገና ደግሞ ለልጆች ስሰራ የዱናት መስሪያውን እንትን አለልም ትላልቅ ነው የሚያደርገው ታውቃላችሁ፣ ለልጆች ስለሆነ። ግን እኔ እነዚህን እችን ኩባያ ሁልጊዜ እጠቀማለሁ። ውስጧንም ደግሞ ክፍት ለማድረግ ከፈለግኩኝ የእንትን ዳጉስ የምንለዋል አይደለ ምሳ የምንበላበት በሷ ባገኛችሁት ነገር ትንሽ ነገር ከመሀል ያላችሁ ሊት ማውጣት ትችላላችሁ። እኔ ግን ዛሬ ውስጥ ኖቴላ ስለምጠቀም እንደዚህ አርጌ ነው እያወጣሁ ቅርጽ ያላችሁ እንደዚህ አርጌ ለአስር ደቂቃ አቆያለሁኝ ማለት ነው እና አንድ ወር ሙሉ ረመዳንን ይህን ሰርቻለሁ። እውነት ለመናገር አንድ ወር ሙሉ ሰርቻለሁኝ። ልጆቹ በጣም ይወዳሉ። ጾመኛም ስለሆኑ በጣም ይወዳሉ። ኖቴላ ውስጥም ከሆነ ከላይም ከተቀባ ኖቴላ በጣም ነው የሚወዱ፣ ትላችኋለሁ እና ሀገር ስገቡ ሻይቤ ብከፍቱ የጀበና ቡና ብትሰሩ ከዛ ጋር አብሮ የሚሄድ ስራ ነው፣ በቀላል ደግሞ የሚሰራ እስከሆነ ድረስ ይሄን ነገር እናንተም ልመዱት ሞክሩ ማለት ነው። ይሄ ደግሞ ፈጣየር ነው የምሰራው እኔ አንድ ሊጣብቅቼ ቤዛ ሰራለሁኝ። ሁሉንም አይነት ነገር እጠቀማለሁኝ። ምንድነው ምንዳዚ ሁሉንም ነገር አንድ አይነት ሊጣብቅቼ ነው የምጠቀመው። ስጋ ጋ ጊብን አለ። ጊብን ሞዘሬላ ይባላል መሰለኝ እኛ በሀገራችን። እኔ እዛ ተጠቅሜ ስለማላቅ ያው በአረበኛ ነው አረብ ሀገር ነው ማቀው ጊብን እና በዚህ ነው እንትን እንትን ምለውላችኋለሁ። ውድ ጓደኞቼ እናንተ ግን ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። የመዳም ስራ እንግዲህ ያሰለችኝ ስራ ነውላችኋለሁ። እንደምታዩት ነው ውድ ጓደኞቼ አያችሁ። የእውነት ነው ምላችሁ። እኔ ራሴ አለም አከበር ሳይሆን እንዴት ቁፍ እንዳለ በአስር ደቂቃ ከላይ እንትን ነው ስማት ነው ያረኩበት ፕላስቲክ ነገር ማለት ነው እንዳይደርቅም ቶሎም ክፍ እንዲል ማለት ነው። እዚህ ጋ ያው ዘይቴን አሙቅ ያለሁኝ አሁን ስሰራ ታያላችሁ። እንግዲህ አንድ ነገር አታስለምዱ። እኔ ዩቱብ ላይ እውነት ለመናገር ዩቱብ ላይ ያየሁትን ነገር ወዲያው ነው የምሰራው፣ ወዲያው አንድም እኔ እፈልጋለሁ፣ ሙያውን መልመድ ይፈልጋለሁ አረብ ቤት ሁሉን ነገር ማግኘት እንችላለን፣ ግብአቶቹም ማለት ነው። ግን እነዚህ ግብአቶች ደግሞ አገራችንም የምናገኛቸው ነገር ስለሆኑ አሁን ወተት ባይኖር እርጎ መጠቀም እንችላለን። ኒዶ ወተት ባይኖር የላም ወተት መጠቀም እንችላለን። እንቁላል እናገኛለን። ስለዚህ ውስጡ እውነት ለመናገር ሶፍት ነው። በቃ ሶፍት ኬክ በሉት። እንዴት እንደት ወደ ላይ እንደነፋ እያያችሁት ነው። መጠኑ ማለት ነው። አያችሁ፣ ካሜራ ስለሆነ ነው እንጂ ካሜራው ነው እንጂ ይኸውላችሁ፣ በጣም ትላልቅ ነው። እኔ ብዙ ነው። አንዳንድ ምግቦች እየሰራዋቸውን ወደ ታች ወረድ ብላችሁ ካያችሁ ብዙ ነገር እሰራለሁ። ብዙ አይነት ዶናት እሰራለሁ። ብዙ ነገር እሰራለሁ። እነሱ ስር ያሉኝን ነገር እንትንላለሁ። ድምጻቸው ሲገባ ብቻ ነው ሪከርድ የማደርገው። እንደምሰራም ሴትዮ እየታወቃለች እና አስፈቅጃ ስለሆነ እንደዛ እሰራለሁ ማለት ነው። አሁን እዚህ ጋ የራሱ ይሄ ኬክ ምናምን እንትን የምንልበት ስላለ በዚህ ነው የምጠቀመው አያቸው ይህንን ተጠቅሜ ነው የምሰራው እና እዩት። እንደምታዩት እዚህ ጋ እንትን እላለሁኝ። ኬክም ስንሰራ ብዙ ነገር ክሬም እንደዚ አርገን ነው ዲዛይን የምናወጣው። እኔ ያው እንግዲህ ብዙ ነገር እሰራለሁኝ። አረብ ሀገር እንኳን እኔንም ጨርሶኛል ሙያም ማስተምረኛል እላቸዋለሁኝ። በዛ አጋጣሚ እንግዲህ ሀገር ስገባ እንደ ፈጣሪ ፍቃድ አገር ስገባ የራሴን ስራ እሰራለሁ ብዬ ነው እንዲህ የምሰራው። እላችኋለሁ። ወዳችሁ ፈቅዳችሁ ቪዲዮ ስለምታዩ አመሰግናለሁ፣ ስለምታበረታቱኝ አመሰግናለሁ፣ ከልብ አመሰግናለሁ። ውድ ጓደኞቼ ላይክ ሰብስክራይብ ማድረጋችሁን ይሄን ቪዲዮ አይታችሁ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ፣ እሺ። እስከ መጨረሻው እዩ ቪዲዮዬ በጣም ቀላል ደስ የሚል አሰራሩ ላ- ውስጡ ሙሉ ነው። እንደዚህ ክፍት ስለሆነ የሚገርማችሁ ነገር ይኸውላችሁ፣ እኔ በጣም ነው የምወዱ እስራኤል ማለት ነው። እውነት ለመናገር ይኸው፣ ምንም አይነት ነገር እንትን አላለም፣ የተተረከረከ ነገር የለም፣ ጽድት ያለ ነው።